በከምባታ ዞን በዶዮ ገና ወረዳ አደይ የተሰኘ የመንግስት ልማት ፕሮግራም ለሞዴል ኢንተርፕራይዞች ከ8 መቶ ሺህ ብር በላይ ባደረገው ድጋፍ ምርጥ ዘር ድንች ተከላ ማስጀመሪያ መርሃ ግብርና ውጤታማ ኢንተርፕራይዞች መስክ ምልከታ ተደረገ። በማስጀመሪያ መርሃ ግብሩ ላይ የተገኙት የከምባታ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ተሾ መሄራሞ ለሞዴል ኢንተርፕራይዞች የክህሎትና የግንዛቤ ስልጠና በመስጠት በስድስት ሄክታር ላይ ከመቶ ኩንታል በላይ የድንች ምርጥ ዘር በአደይ ፕሮግራም አማካኝነት ሙሉ በሙሉ የዘርና የገበያ ድጋፍ መደረጉን ነው የገለጹት። ድንች ስድስት ሄክታር ድንች እያለሙ ያሉ ወጣቶች ጋር ነው የምንገኘው። እንግዲህ የድጋፍ ታክሎበት ወጣቶቹ ውጤታማ ስራ እየሰሩ እንደሆነ ለማየት ይችላል። ከግባታ አቅርቦት አንፃር ወደ 120 ኩንታል ድንች እና 12 ኩንታል ዳፕ እንደዚሁም 12 ኩንታል ዩሪያ በኤቲአይ አማካይነት የቀረበበትን ሁኔታ አይተናል። በተከላውም ተሳትፈናል። የከንባታ ዞን ስራ እድል ፈጠራና ኢንተርፕራይዞች ኃላፊ አቶ መልካሙ ማቴዎስ መንግስት ስራ ፈላጊ ወጣቶችን በመለየትና በማደራጀት በመንግስታዊ ልማት ፕሮግራሞች ጋር በመቀናጀት የክህሎትና የአመለካከት ስልጠናዎችን አስቀድመን በመስጠት ምርታማና ውጤታማ ኢንተርፕራይዞችን የመፍጠሩ ስራ ለነገ የማይባል አንገብጋቢ ጉዳይ መሆኑን ተናግረዋል። ይሄ ማህበር ከዚህ በፊት ነባሪዎቹ ሰላሳ ወጣቶች በሰብል ልማት ላይ እጅግ በጣም ውጤታማ የነበሩ በስንዴ ምርት ሀገሪቱ የሚፈልገውን መንገድ ተከትሎ እየሄዱ ያሉ ወጣቶች ናቸው። ለእነዚህ ወጣቶች በመንግስት በኩል የሚፈለገውን ኮሚትመንት መሸጫ ቦታን የማዘጋጀት አሁን ካሉበት የመስሪያ ቦታን የማመቻቻት ጉዳይ የወረዳው መንግስት ኃላፊነት ወስዶ የሚሰራበትን ሁኔታ አመቻችተን በጋራ እንሰራለን። ከዛ አለፈ በፕሮግራሙ ላይ ዛሬ ባየነው በመስክ ስራ የሚያየነው ወጣቶቹ የሚሰሩትን ስራ በንግድ ስርዓት ውስጥ እንዲገቡ የማድረግ ስራም በልዩ ትኩረት እንሰራለን። የኢትዮጵያ ግብርና ትራንስፎርሜሽን የአደይ ፕሮግራም ሪጂናል ዳይሬክተር አቶ አበባው ገብርሃና ወጣቶቹ በቂ ምርት ለገበያ እንዲያቀርቡ የአደይ ፕሮግራም ለወጣቶቹ በቂ ግብአት በማቅረብ በግብርና በእርባታና በአረንጓዴ ለማሰራዎች የምርጥ ዘር የዶሮና የዶሮ መኖ በማቅረብ ውጤታማ ኢንተርፕራይዞችን የመፍጠር ስራ እየሰራን ነውም ብለዋል። ዶሮ እርባታ በስፋት እየሰራን ነው። በንብ ማነብ ላይ እንደዚሁም ዘመናዊ ቀፎዎችን ለወጣቶች ዲስትሪቢዩት አድርገን እነሱ ላይ ወጣቶቹን በዛ እየደገፍን ያለ ነው። የዶዮ ገና ወረዳ ዋና አስተዳዳሪ አቶ ታገሰም የሚቦ በበኩላቸው በወረዳው ለወጣቶች በተደረገላቸው ዘርፈ ብዙ ድጋፍ ተጠቃሚ መሆናቸውን በመጥቀስ የአደይ ፕሮግራም በወረዳው ለሚያቀርበው ዘላቂ ድጋፍ ላቅ ያለ ምስጋናም አቅርበዋል። ኤቲአይ ወደ ወረዳችን ከመጣ በኋላ ስልጠና ሰጥቷል። ለተደራጁ ወጣቶች በተለይ ከ550 በላይ ወጣቶችን ግንዛቤና ስልጠና በመስጣት 12 ኩንታል የአፈር ማዳበሪያና ከመቶ ኩንታል በላይ ድንች ድጋፍ በማድረግ ዛሬ የምናስጀምረው ስራ አንዱ ተጠቃሽ ይሆናል።